አሰላም ዓለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴታላ የተከታታዮች እንዴት ናችሁ? እኔ አልሐምዱላ በያላችሁበት የአላህ ሰላምና ዝነት አይላችሁ። ለቤቴ እንደዚሁ አዲስ የሆናችሁ ሰብ ላይክ ሸር ማድረግና እንዳትረሱ። ካላችሁ ላይክ እያደረጋችሁ ለቤቴ አዲስ የሆናችሁ ደግሞ መጀመሪያ ቪዲዮ ላይ መልእክት አስቀምጡልኝ፣ ይመልስላችኋለሁኝ። ምሽቱን እናንተ ጋር እንዴት ነበር? እኔ ጋር አልሐምዱላ ረብል ዓለሚን እስኪ ካላችሁ ላይክ ሸር እያደረጋችሁ ሀባይም ማለት ነው። እንደተለመደው ዛሬም ርዕስ አለኝ። በህይወት አንድን ነገር የግድ መማር አለብህ እሱም ሁሉንም ሰው በሚመጥነው ነው ቦታ ማስቀመጥ ነው። ለእያንዳንዱ ሰው ማለት ነው። ሁሉም ሰው መቼም ሁሉም ሰው አንድ ቦታ ላይ አናስቀምጠውም። ለሁሉም የሚመጥነውን ቦታ መስጠት ማለት ነው። እና እስኪ ካላችሁ ላይክ ሸር እያደረጋችው አባይም ማለት ነው። ለሁሉም ቦታ ቦታውን ከሰጠን ምንም እንትን ያለበን ለሚ የሚመጥነውን ቦታ መስጠት ማወቅ አለብን መማር አለብን ማለት ነው። አህለን ጀሞ አህለን ዜድዬ እንዴት ነሽ ሰላም ነሽ ወይ ኳን ሰላም መጣች ስራ ውስጥ እንዴት ነው አዲሱ ስራ አዲሱ ስራ እንዴት እያደረገች ነው አሪፍ ነው ስራው ይኸውልሽ ገባ ማለት ነው እስካሁን አልገባሁም። በቃ በሁን አሸበካይም ይም ደሞ ይዞራል አንዳንዴ አለሁ ሁሉሽ አልሐምድሊላሂ። ኢንሻአላ አብሽር አብሽሪ። አለ ያጠንክርሽ ኢንሻአላ፣ ስራውንም ያቀለልሽ ሰዎቹንም መልካም ያድርግልሽ ሀቢበት።

ደላላዎቹ ደግሞ እኔ ያው ኒቃብ ጠይቄ ስለሆነ የምሄደው እነሱ ደላላዎቹ በጃይሉ ይሉም እገባለሁ መግባት ግን የታወቁ ከሆኑ ጥሩ ሰዎች ከሆኑ ያው እነሱ ቁጥር አይሰጡም። አገናኝተሽ ያገናኙ እንደሆነ ነው እንጂ እና እንትን ካለ ደግሞ ካልሆነ ካልሆነ ሄዳለሁ ጠይቄም ቢሆን እስኪ ጠይቄ ሳይለንት ማድረግ አለብኝ ዶ? ሳይለንቴን ፈትቸው ነበረ፣ ስልኬን ማለት ነው። ዱአ ምናምን ያረጋል በመካከል ላይ እኮ ሲደህና ሰዎች ናቸው፣ ሴት ናቸው። ሴት ከሆነ የደህና የሚታወቁ ደላላ ከሆነ በአሁኑ ሰዓት ደላላዎቹም በጣም አስቸጋሪዎች ናቸው። ከእኔ ድምፅ ውጭ ሌላ ድምፅ ይሰማል እንዴ? እስኪ አንተን ባይለኝ፣ ደግሞ ከቢራይት እንዳይዘኝ፣ በዚሁ በልፋቴ ላይ ደግሞ ለፍቼ ለፍቼ እንዳይዘጋብኝ በርቀት እሺ፣ አንቺ ትንሽዬ ቀንስ አድርጊ። ትንሽዬ ላይሰማል እያለችኝ ነው። እንትን እንዳይዘጋብኝ እኮ ነው። ኢትዮጵያ ደግሞ ድምፅህ ሲገባ ልጅቷ ይሰማል ስላለችኝ ነው። አይሃራስ በቃ ዘድዬ በጣም የሚሰማህ ከሆነ እንትን እለዋለሁ፣ ወጣለሁ፣ ችግር የለም። አንድ አፍታ ተቀመጥ ብዬ ነበር። ሰዓት እንኳን ቢቆጥር ላይ ብዬ ነው። አዎ እጃዛ ቤት ነው። አዎ ችግር ነው። እና ስራ እንዴት ነው ዜድ ታዲያ ኢትዮብሽስ እየሄደልሽ ነው? አሁን ነገሩ አንድ ሺህ ሰዓት ነው የቀረኝ ብለሽ ነበር። ዜድዬ በቃ ሳይለንት ላርገው ላንዳፍታ፣ እስኪ አሁን ደግሞ ገብቼ መውጣት አልችልም። አንድ አስር ደቂቃ እንኳን የሆነኛው በሶስት ቀን ነው። ሙኒ አደረገኛል። አዎ በሶስት ሺህ ሙኒ አድርጎኛል። አድርጎሻል። ማሻላህ አሪፍ ነው።

እሺ ወዲ አብሽሪ በቃ ችግር የለውም በርቺ ለማንኛውም ሻላ ስልኩ ክፍት ነው እሺ ተቀበሎሻል አልহামዱሊላ አይደስ ይላል የልፋትሽን ውጤት እንኳን ማገኝ ሃያቴ ደስ ይላል አልহামዱሊላ እሺ ችግር የለውም ሽክራና መሰግናለሁ እሺ ዜድዬ፣ አመሰግናለሁ። የኔ ወድ፣ በቃ ስራሽን ክፍት ከሆነ ችግር የለውም። ሽኩራን ግን አመሰግናለሁ።

ግማሽ ሰዓት እስከሚሆን ድረስ እዛም እዛም እያልኩኝ እንትን እላለሁኝ ግማሽ ሰዓት እንኳን ሲሆን እስከምወጣ ድረስ ማለት